አማረኛ በእንግሊዝኛ የተለያዩ ቃላቶችን የምንመማር ይሆናል። ከዚህ ጋር በእርሱ ላይ እንደምናየው ምግብና መጠጥ አማረኛ በእንግሊዝኛ ማውራት ይላል። ሰው ከዚህ ጋር የምታዩቸው በሙሉ ያሉት የአማረኛ ቴክስቶች ምግብና መጠጥ ላይ የምንጠቀምባቸው የአማርኛ ቃላቶች ናቸው። ሰው የእኛ ትኩረታችን ወይም ደግሞ ፎከስ የምናደርገው እነዚህን የአማርኛ ቃላት እንዴት በቀላሉ ወደ እንግሊዘኛ ተክተን መጠቀም፣ ማንበብ፣ መጻፍ እንደምንችል የምን መማር ይሆናል። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው መከታተል ከቻላችሁ በእርግጠኝነት ጥሩ ነገር የምታገኙበት ይሆናል። ወደ ዛሬው ትምህርታችን ስንሄድ ከመጀመሪያው ላይ ስንሄድ እስኪ አማረኛውን እንየው። አማረኛው ምን ይላል? የሚበላ አለ ይላል። የሚበላ አለ ሰው፣ ይህ የሚበላ አለ የሚለውን የአማረኛ ቃላት እንዴት ወደ እንግሊዘኛ ቀይረን መጠቀም እንችላለን ወደሚለው ስንሄድ፣ ከዚህ ጋር የምናየው የመጀመሪያው የእንግሊዝኛ አልፋቤት ዋይ ነው። ከዛ ኢ ነች። ሰው ዋይ ኢ ባንድ ላይ ማንን ይወክልልናል? ወይም ደግሞ እንደ ማን ይነበባል? እንደ የ እናነባዋለን። የ ተብሎ ይነበባል። የ። እሺ፣ ከዛ ኤምአይ ኤምአይ ሚን ይወክልልናል። ሚ ብለን እናነባዋለን ማለት ነው። እሺ፣ ከዛ ቢ ኢ ቢ ኢ እንደ በማንበብ ወይም ደግሞ በሚል ድምፅ ይኖረዋል። ኦኬ፣ ከዛ ኤልኤን እንደ ላ ማንበብ እንደ ላ። ኦኬ፣ ከዚህ በኋላ በአንድ ላይ ስናነበው በጣም ቀላል ነው። ምን ይሆናል? የሚ በላ የሚበላ የሚበላ ይላል። ከዛ እኛውስ ምን ይላል? ኤን እንደ አ ማንበብ እንደ አ ኤል ኤን እንደ ለ እናነባዋለን እንደ ለ። በአንድ ላይ በአንድ ላይ አ ለ አለ ብለን እናነባዋለን። እስቲ ሙሉ እናነባው የሚበላ አለ የሚበላ አለ ብለን በቀላሉ በእንግሊዘኛ ታክተን መጠቀም እንችላለን ማለት ነው። ኦኬ ወደ ሁለተኛው ስንል ሁለተኛውስ ምን ይላል? ኦኬ በተመሳሳይ ሁለተኛውም ኤም አይ እንደምን ይነበባል ብለናል። ኤም አይ ማለት ሚ ማለት ነው፣ ወይም ደግሞ ሚ የሚል ድምፅ አለው ማለት ነው። ከዛ ቢኢ እንደ በ ነው የሚነበበው፣ እንደ በ። ኦኬ ከዛ ኤልኤን እንደ ላ ማንበብ እንደላ በአንድ ላይ በአንድ ላይ ሲነበብ ምን ይሆናል? ሚ በላ ሚበላ ሚበላ። ኦኬ ወደዚህኛው ስንሄድ ኤፍ ኢ እንደ ማን ይነበባል? ኤፍኢ እንደፈ ይነበባል፣ እንደ ፈ። እሺ ኤልኢ ደግሞ ለሚል ድምጽ ይኖረዋል፣ ለ። ኦኬ ጅን እንደ ግ ማንበብ እንደ ግ። ኦኬ ኤችን እንደ ህ እናነባዋለን። በአንድ ላይ ፈ ለ ግ ህ ፈለክ ፈለክ ሙሉ ሲነበብ ሚበላ ፈለክ ሚበላ ፈለክ ይላል ማለት ነው። በአማርኛው በተመሳሳይ ሚበላ ፈለክ ይላል ሰው። በቀላሉ እንደዚህ ብለን ማንበብ እንችላለን ማለት ነው። ወደ ሶስተኛው ስንሄድ ኤምአይ በተመሳሳይ ሚ ተብሎ እንደሚነበብ አይተናል። ሚ ኦኬ። ቲኢ እንደሚነበባል እንደ ጠ ይነበባል። እንደ ጠ በባለፈው ክላሳችን ወይም ትምህርታችን እንዳየነው ጠ፣ እንዲሁም ደግሞ ተ ሁለቱ የአማርኛ ፊደሎች ተመሳሳይ የሆነ ድምፅ እንዳላቸው አይተናል። ሶ ቲኢ እንደ ጠም መጠቀም እንችላለን፣ እንደ ተም መጠቀም እንችላለን ማለት ነው። ጠናተ ተመሳሳይ የሆነ ድምፅ አላቸው ለማለት ነው። ኦኬ ሶ ቲኢ እንደ ጠ ይነበባል። በተመሳሳይ ቲኤ ደግሞ እንደ ጣ ማንበብ። በአንድ ላይ ሚ ጠጣ ሚጠጣ፣ ሚጠጣ ብዬ አነባዋለሁ። ኦኬ፣ ኤስ ምን ይላል? ኤን እንደ አ ማንበብ፣ ኤልኢን እንደ ለ፣ ኤችን እንደ ህ። በአንድ ላይ አ ለ ህ አለህ አለህ ብዬ አነባዋለሁ። ሙሉ ሲነበብ ሚጠጣ አለህ ሚጠጣ አለህ ብዬ በቀላሉ ማንበብ እችላለሁ ማለት ነው። ኦኬ ወደዚህኛው ስንሄድ ብዬው እንደ ቡ ማንበብ እንደ ቡ። ኦኬ ኤንኤን ደግሞ እንደ ና ማንበብ እንደ ና። በአንድ ላይ ቡ ና ቡና ቡና ብዬ አነባዋለሁ። ኦኬ ወደዚኛው ስንሄድ ኤንኢ ማለት ነ ማለት ነው። ደብሊው ማለት እንደው ነው የሚነበበው። ነን ነውን በአንድ ላይ ስታነቧቸው ምን ይሆናል? ነ ው ነው ነው ብዬ አነባዋለሁ። ኦኬ ወደዚኛው ስንሄድ ዋይ ኤ እንደ ያ ይነበባል። ኤል ኢ ደግሞ እንደ ለ፣ በአንድ ላይ ያ ለ ያለ ብያነባዋለሁ። ሙሉ ሲነበብ ቡና ነው ያለ። ቡና ነው ያለ ለማለት ስንፈልግ እንደዚህ ብለን የማንበብ መጽሐፍ መጠቀም እንችላለን ማለት ነው። ኦኬ እስኪ ወደ የሚቀጥለው እንሄድ። ኤምን እንደ ም ማንበብ እንደ ም ኦኬ። ኤስኤን እንደ ሳ ምን እና ሳን በአንድ ላይ ም ሳ ምሳ ይላል። ኦኬ ይህኛው ደግሞ ቢኢ እንደ በ ጂኤ እንደ ጋ አርኤ እንደ ራ በአንድ ላይ በጋራ በጋራ በጋራ ተብሎ ይነበባል ኦኬ ወደዚኛው ስንሄድ ኢን እንደ እ ኤንን እንደን ቢን እንደ ብ ኤልኤን እንደ ላ በአንድ ላይ እን ብ ላ እን ብላ እን ብላ እስኪ ሙሉ ላነበው ምሳ በጋራ እንብላ ንሳ በጋር አንብላቤ በቀላሉ አነባዋለሁ። ኦኬ ወደ የሚቀጥረው እንሄድ። ወደዚኛው ስንሄድ ደግሞ ኤስኤችኤ ማለት እንደምን ይነበባል? እንደ ሻ ማንበብ እንደ ሻ። ኦኬ ዋይን እንደ ይ ማንበብ። ሻን እና ይን በአንድ ላይ ስናነባቸው ሻ ይ ሻይ ብያ ነባዋለሁ። ኦኬ ይስ ምን ይላል? ኤን እንደ እ ኤፍ ኢን እንደ ፈ ማንበብ። ኦኬ ከዛ ጂኤ እንደ እንደምን ይነበባል? ኤል እንደል ኤል እንደል፣ ጂኤ እንደ ጋ፣ ኤልኢ እንደለ፣ ኤችዩ እንደ ሁ። ባንድ ላይ እ ፈ ል ጋ ለ ሁ እፈልጋለሁ፣ እፈልጋለሁ። ሙሉ ሲነበብ ሻይ እፈልጋለሁ፣ ሻይ እፈልጋለሁ ብዬ አነባዋለሁ። ኦኬ ይህን በዚህን ካየን ወደዚህኛው ስንሄድ እኛው ደግሞ ምን ይላል? ቢኢ ማለት በ ማለት ነው። አር ማለት ር ጂኤ ጂኤ እንደ ገ አር እንደ ር በአንድ ላይ በር ገር በርገር በርገር። ኦኬ ወደዚህኛው ስንሄድ ኤ ማለት አ ማለት ነች። ኦኬ ኤልኢ ማለት ለ ማለት ነው። በንድ ላይ አ ለ አለ ብዬ አነባዋለሁ። ሙሉ ሲነበብ በርገር አለ በርገር አለ የሚል ይሆናል ማለት ነው። እሺ ወደ ቀጣዩ ስንሄድ ደብሊዩ ማለት እንደምን ይነበባል? እንደው ኤችኤ ማለት ደግሞ ሃ ማለት ነው። በአንድ ላይ ውንና ሃ ስናነባቸው ወ ሃ ውሃ። ኦኬ ይህኛውስ ኤን እንደ አ ኤልኢን እንደ ለ በአንድ ላይ አለ አለ። ሙሉ ሲነበብ ውሃ አለ ውሃ አለ እያነባዋለ ያው ማለት ነው። እሺ ወደ ሶስተኛው እንሂድ። ወደዚኛው ስኔድ ዲኤ ማለት ዳ ማለት ነው። ቢኦ ማለት እንደ ቦ ነው የሚነበበው። በአንድ ላይ ዳ ቦ ዳ ቦ። ኦኬ ወደዚኛው ስኔድ ተመሳሳይ ነው ካየነው ጋር፣ ምንም ልዩነት የለውም። ኤን እንደ አ ማንበብ ነው ኤልኢን ደግሞ ለ ብሎ ማንበብ ነው። በአንድ ላይ አ ለ አለ፣ ሙሉ ሲነበብ ዳቦ አለ፣ ዳቦ አለ ብዬ ማንበብ ነው። ኦኬ ይስ ምን ይላል? ኤም ማለት ም ማለት ነች ብለናል። ከዛ ጅ አይኤን ግ ብለን ማንበብ ግ። ኦኬ ቢን እንደ ብ፣ በአንድ ላይ ም ግ ብ ምግብ፣ ምግብ። ኦኬ ይስ ምን ይላል? ከመጀመሪያው ጋር ተመሳሳይ ነው። ኤ ማለት አ ማለት ነች። ኤል ኢ ማለት ደግሞ ለ ማለት ነው። በአንድ ላይ አ ለ አለ ብዬ አነባዋለሁ። ሙሉ ሲነበብ ምግብ አለ ምግብ አለ ይሆናል። ኦኬ ይህስ ምን ይላል? ቢዩ ማለት ቡ ነው ብለናል። ኤን ኤ ማለት ና ማለት ነው። ቡን እና ናን በአንድ ላይ ስታነቧቸው ቡና ቡና ብዬ አነባዋለሁ። ኦኬ ይህኛው ተመሳሳይ ነው። ኤ እንደ አ፣ ኤልኢ እንደ ለ። በአንድ ላይ አ ለ አለ። ሙሉ ሲነበብ ቡና አለ፣ ቡና አለ የሚል ይሆናል። ኦኬ። ወደ መጨረሻው ስንሄድ ደብሊ ኦ ማለት እንደ ወ ነው የሚነበበው። ኪኢ ማለት እንደ ኬ። በአንድ ላይ ኦ ኬ ኦኬ። ከዛ ይኛው ደግሞ የተለመደ ነው። ኢን እንደ እ ኤስ ኤችን እንደ ሺ በአንድ ላይ እ ሺ እሺ። ሙሉ ሲነበብ ኦኬ እሺ፣ ኦኬ እሺ ብለን በቀላሉ ማንበብ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮዋችን ይህንን ይመስል ነበር። በእርግጠኝነት እስከ መጨረሻው ቪዲዮን ተረጋግታችሁ ማየት ከቻላችሁ ጥሩ ነገር የምታገኙበት የምታተርፉበት እንደሆነ እገምታለሁ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ትምህርቱ እየተመቻችሁ ከሆነ የበለጠ ትምህርቱ ያስፈልጋችኋል ለምትሏቸው ለሌሎች ሰዎች ተደራሽ እንዲሆን ሸር፣ ላይክ፣ ሳብስክራይብ እንዳይረሳ። የዛሬ ቪዲዮአችን ወይም ትምህርታችን በዚህ እናበቃለን። በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘሁ። ሰላሙ ነው።